ኢላሂ ኢላሂ በዝነትህ ልንቃ ምራኝ መንገዱን፣ ምራኝ መንገዱን፣ እንዳውቅህ አስችለኝ። ለያዘው ገመዱ ያዘው ገመዱ

የዚያ አይነቱን ስሜት ለማምለጥ ካልፈጠን እስር ቤት እንደገባን እንወቅ። ምንም ሳንሰራ ጊዜው ይሄዳል፣ አንዳንችም ሳንጨምር ቀኑ ይመሻል። ምን ልስራ ብለህ አትጨናነቅ፣ ብቻ ስራው ሐላል ይሁን እንጂ። ምንም ስራ፣ ማንበብ፣ መጻፍ አሊያም ሌላ ነገር ሊሆን ይችላል። አንተው ከስራ ርቀህ ስራ ጠፋ አትበል። የሰውን ልጅ የሚለውጠው እንቅስቃሴው ነው። ሐረካ ፊሃ በረካ ይላሉ። ሰውም የሚጨምርልህ ይህን ያክላለኝ ስትለው ነው። ወዳጄ ሆይ እስልምና ቅድሚያ ወደ እሱ ለመጡት ሰዎች ቦነሳል ነው። ለሠሩትና ላልሠሩትም የክፍያ ዋጋ አበላልጧል። ለመጀመሪያው የሰላት ሰልፍ ትልቅ ዋጋ እንደሰጠ ሁሉ ለቀዳሚዎቹ ተዋናዮች ዋጋ ሰጥተዋል። ኢማም ኢማም ሊሆን የቻለው በዕውቀት ስለበለጠ ነው። መሐይም በሰዎች መካከል እያለ እንደሌለ የተረሳው ስላልተማረ ነው። በሰላት ሰፍ ኋላ ላይ ስትታይ እንደሚያሳፍረ ሁሉ በህይወት ሰልፍም ከኋላ ላይ አትገኝ። ሁሌም ከህይወት ምርጥ ውሎዎች ላይ ተገኝ። ከትላልቅ የዲን እና የእውቀት አውድማዎች አትቅር። ከመሃል መገኘትም አንድ ነገር ነው። ብቻ ከኋላ አትሁን ሐቢቢ። ግብ የሌላቸው የምንላቸው ዓለማዊ ሰዎች እንኳን ምትክ የሌላትን ነፍሳቸውን እጅግ ለሚገርም አደጋ ሲያጋልጡ እያየን ነው። ገደላ ገደል ይወጣሉ፣ ከሰማይ ይወረውራሉ። እኛስ ይህችን ነፍሳችንን ለመልካም ነገር ማዋል ያቃተን ለምን ይሆን? በዚህች ዓለም ላይ የማንችለው ነገር የለም ያሉ ሰዎች በእርግጥም ተአምር ሲፈጥሩ እያየን ነው። እንችላለን ያሉት ጨረቃ ላይ ወጥተዋል። አያቅተንም ያሉት ጠፈር ላይ አርፈዋል። እኛ ግን ትንሹን ነገር እንኳን አንችልም ብለን ተቀምጠናል። እናም አልችልም አትብል። ተነስና ሞክር። እስከ መቼ የሌሎች አድናቂ ሆነህ ትኖራለህ? እስከ መቼስ ተከታይ እንደሆንክ ትዘልቃለህ? እስከ መቼስ የሰውን ኑሮ ትኖራለህ? በምድር ላይ ብዙ ዓመታትን ኑረህ አሻራህ ሳያርፍባት ማለፈህ ያሳፍራል። በመሬት ላይ ተገኝተህ ፋናህ ሳይታይ መሄደህ ያሳዝናል። ዓለም ላይ የብዙ ሰዎች ስም ተነስቷል። ያንተስ በምን ይነሳ የበርካቶች ስብዕና ተወስቷል ያንተስ በምን ይወሳ ለብዙዎች የህይወት ታሪካቸው በመጽሐፍም በፊልምም ተሰርቷል ያንተስ ምን ተብሎ ይሰራ አልችልም አትበል እችላለሁ በልና ከራስህ ጋር ሙግት ግጠም ጎበዝ ከሆንክ ወደ ጓዳ ተመልሰህ ልጆችህና ሚስትህ ላይ ከምትጮህ ዱንያ ፊት ሂድና ጮህባት። የምሬን ነው አንላቀቅም በላት። የቱን ያክል ብታንገላችኝም ለአንቺ እጅ አልሰጥም ብለህ አንቧረቅባት። ሰው እስከሆንና የምመኘውን እስካሳካ ድረስ በቁርጠኝነት እፋለምሻለሁ ብለህ ቁርጡን ንገራት። ሕይወት እንደ ወንዝ ናት፣ ሁሌም ያለማቋረጥ ትፈሳለች። ማንንም ቆማ አትጠብቅም። ማንም ደግሞ እያቆማት አይደለም። ይህን ካስተዋልን መፍዘዝ እንደማያዋጣን እንወቅ። ህልም አለኝ ያለው የጥቁሮች መብት ተሟጋች ማርቲን ሉተር ኪንግ ህልሙን ለማሳካት መቶ ዓመት እንኳን አልፈጀበትም። ነፃነትን ህልሙና ዓላማው አድርጎ የተነሳው ማንዴላ ያለመውን ለማሳካት ሀምሳ እንኳን አልዘገየም። ትላልቅ ዓላማዎች ከትናንሽ ሀሳቦች ይወለዳሉ። እኛስ ጥሩ ነገርን ሁሉ ህልማችን ብናደርግ ምን ችግር አለው? አይሳካላችሁም አርፋችሁ ተቀመጡ ያለን ማን ነው? አይደለም። የዱንያ ላይ ስኬትን ጀነትንስ፣ ህልማችን ብናደርግ ምን ያስፈራናል? እርግጥ ነው ያለንበት ሁኔታ ከተመቸን ደህነታችን ከወደድን ዲን አለማወቃችን ደስ ካለን አላማ አይኑረን ህልም አናለም ብሩህ ተስፋም አይታየን። ካልሆነ ግን ሌሎች ባይሉንም እንኳ አንተ እንዲህ በል ህልም አለኝ አላማ አለኝ። ጥሩ ሙስሊም የመሆን ህልም አለኝ። ደስተኛ ኑሮ የመኖር ህልም አለኝ። ኢማንን በጄ የማስገባት ህልም አለኝ።